አሜሪካ ለዩክሬን ሕዝብ ዱብዳ የሆነ መርዶ አሰምታለች። ዩክሬን ተክዳለች። አሜሪካ ከድርድሩ ራሷን አግልላለች። እስራኤል ለተዘባበቱባት መልስ በሚመስል መልኩ በጋዛ ከባድ ጥቃት ሰነዘረች። ዩክሬንን በፍርስራሽ ክምር ሞልቶ እልፎችን ቀርጥፎ የበላው ጦርነት መቋጫ ተገኘለት። ከዚህ በኋላ በዩክሬን ሰማይ ላይ የሚያንዣብቡት እሳት የሚተፉ ጀቶች አይኖሩም። የምድርን እትብት እየሰነጠቁ ውድቃዋን የሚገለበጡ እነዚያ ጅምላ ጨራሽ ሚሳይሎች አፋቸው ይዘጋሉ። ከተራራ ተራራ እንደሚዳቁ እየተወረወሩ የዩክሬን ወታደሮችን የፈጁት እነዚህ ቁጦቹ የሩሲያ ቀይ ኮማንዶች ሰገባቸውን ወደ ቦታ ይመልሱታል ተብሎ ሲጠበቅ አሜሪካ ታሪካዊ የተባለለትን የማዕድን ስምምነትን በፈጸመች ቀናቶች ውስጥ ለዩክሬን የሞት መርዶ ያክል የከበደ ሰንዝራለች። ዩክሬን ክህደት ነው ብላለች። በዚህ በኩል ደግሞ ከሰማይ እሳት የዘነበባት እስራኤል በሰደድ እሳት እየተለበለበችም ቢሆን ጋዛን ማንደዷን ቀጥላበታለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። ቭላድሚር ፑቲን የተኩስ አቁም ስምምነት ለመፈረም ፈቃደኛ ባለመሆናቸው ዩናይትድ ስቴትስ ካሁን በኋላ በዩክሬንና በሩሲያ መካከል የሚደረገውን የሰላም ድርድር አታስማማም ሲሉ የአሜሪካ ባለስልጣናት ተናግረዋል። አሜሪካ ከሩሲያና ዩክሬን አደራዳሪነት ራሷን አገለለች። የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ሲናገሩ እኛ ሰላም ቢፈጠር እንመርጣለን፣ ይሁንና ከዚህ በኋላ በሽምግልና ስብሰባ በዓለም ላይ አንዘዋወርም፣ ጉዳዩ የሁለቱ ሀገራት ነው ብሏል። ሁለቱ ሀገራት ግጭቱን ለማስቆም የሚያስችል ምክር ሀሳብ አቅርበው በቀጥታ መደራደር እንደሚችሉ የገለጹት ቃል አቀባዩ አሜሪካ በድርድሩ ላይ ቀጥተኛ ተሳትፎ እንደማታደርግ አስረድተዋል። ይሁንና ድርድሩን እንደሚደግፉ፣ እንደሚያግዙ አስታውቀዋል። የአሜ ምክትል ፕሬዚዳንት ጄዲቫንስ በበኩላቸው ጦርነት በቅርቡ እንደማይጠናቀቅ ገልጿል። ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ጦርነቱ የተወሰነ ጊዜ ይቀጥላል። በቅርቡ የሚጠናቀቅ አይመስለኝም። ይህንን ገዳይ ጦርነት ማስቆም የሁለቱ ሀገራት ኃላፊነት ነው በማለት አስታውቀዋል። ከሩሲያና ዩክሬን ድርድር ልንወጣ እንችላለን። አሜሪካ በሩሲያና ዩክሬን እየተደረገ ያለው የሰላም ድርድር ለውጥ የማያመጣ ከሆነ አሜሪካ ከድርድሩ ልትወጣ እንደምትችል የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ተናገሩ። ማርክ ሩቢዮ ዋሽንግተን የሚጠበቅባትን አድርጋለች ከዚህ በኋላ ጦርነቱ የኛ አይደለም ስኖት አወርዋር ብለዋል። ሩቢዮ ለጋዜጠኞች በሰጡት መግለጫ አሜሪካ የሩሲያና የዩክሬን ጦርነት በሰላም እንዲቋጭ እስካሁን ድረስ ያልተቋረጠ ድጋፍ ያደረገች ሲሆን ከዚህ በኋላ ኃላፊነት አንወስድም፣ ጦርነቱ እኛ አልጀመር ነውም ሲሉ ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሞስኮ ና ኬቨን ጦርነት ለማስቆም ለ87 ቀናት ያህል ደክመዋል ያሉት ሩቢዮ መጨረሻ ላይ የራሳችንን ውሳኔ ማስቀመጣችን አይቀርም ብለዋል። ሩቢዮ ከኬት ኬሎግ እና ከመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ከአውሮፓ ህብረት መሪዎች እና ከዩክሬን ባለሥልጣናት ጋር በፓሪስ ቆይታ ካደረጉ በኋላ ነው ይህንን አስተያየት እየሰጡት። ይህ የማርክ ሩቢዮ ንግግር አሜሪካ ጦርነቱ እንዲቆም በፑቲን ላይ ትፈጥራለች ብለው ተስፋ አድርገው ለነበሩት ለዩክሬኑ ፕሬዚዳንት ቭላድሚር ዜለንስኪ ከባድ ፈተና ሊሆንባቸው እንደሚችል የፖለቲካ ተንታኞች ግምታቸውን አስቀምጠዋል ሲሉ አናዶሉ፣ ታይምስ ኦፍ ኢንዲያንስ እና ዘ ኢኮኖሚክ ታይምስ አስነብቧል። የዩክሬን ጦርነት በቅርብ ጊዜ አበቃም ሲሉ የአሜሪካ ምክትል ፕሬዚዳንት ቫንስ ተናግሯል። የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ከሚኒስትሪ ጋር ባደረጉት ቃለ ምልልስ በዩክሬን ያለው ጦርነት በቅርቡ የሚያበቃ አይደለም ሲሉ ተናግረዋል። ቫንስ አሁን የዩናይትድ ስቴትስ አስተዳደር እየገጠመው ያለው ፈተና ሩሲያና ዩክሬን ከሶስት ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ብለዋል። ነገር ግን ቫንስ አክለው ስምምነት ላይ ለመድረስ እና ይህንን አረሜናዊ ግጭት ለማስቆም በሩሲያና ዩክሬን ላይ የተደገፈ ነው ብለዋል። ዋሽንግተን ከኪየቭ ጋር ከተፈራረመች ከጥቂት ጊዜ በኋላ ምክትል ፕሬዚዳንቱ ይህንኑ የተናገሩ ሲሆን የዩክሬን ብርቅዬ የምድር ማድናት ትርፍ ዋሽንግተን ስታገኝ ለወደፊት አሜሪካ ለዩክሬን ጸጥታ እርዳታ ለመስጠት የሚያስችል ነው። ቫንስ እንዳሉት እርግጥ ነው ዩክሬናውያን በመወረራቸው ተቆጥተዋል፣ ግን በዚህም ሆነ በሌላ መንገድ በሺዎች የሚቆጠሩ ወታደሮች በጥቂት ማይል ክልል ውስጥ ማጣታችንን እንቀጥላለን ወይ ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን እንደ ኤሮፓውያን አቆጣጠር በ2014 ሩሲያ የወረረችባትን ክሬሚያን ለመልቀቅ ፍቃደኛ ልትሆን እንደምትችልና የእርቅ ስምምነት ላይ ለመድረስ ይቻላል ሲሉ ጠቁሟል። ነገር ግን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የዩክሬን ሕገ መንግስት ጠቅሰው የባህር ገብ መሬት የሆነችውን ክሬሚያን በሩሲያ ቁጥጥር ስር እንድትሆን መቀበል እንደማይችሉ ቀደም ብለው መናገራቸው ይታወሳል። የቫንስ አስተያየት የተሰማው ኪየቭና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬን ጦርነት የያዘበትን መንገድ ተከላክሏል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዚያም በኩል በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ወይ ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባትም ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወራ የያዘችባትን ክሪሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፋ ለመስጠት ትፈልግ ይሆናል ሲሉ ተናግረው ነበር። ከዚህ ቀደም ግን የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የአገሪቱ ህገ መንግስት በማጣቀስ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ሐሙስ ዕለት ከፎክስ ኒውስ ጋር በነበራቸው ሌላ ቃለ ምልልስ ላይ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት ላይ መደረስ እንዳለበት ተናግረው ነበር። አለበዚያ ግን አሉ የውጭ ጉዳይ ሚኒስትሩ፣ ዶናልድ ትራምፕ በዚህ ጉዳይ ላይ ምን ያህል ጊዜ ማሳለፍ እንዳለብን መወሰን ይኖርባቸዋል ብለው ነበር። የሩሲያው ፕሬዚዳንት ቭላድሚር ፑቲን በዚህ ሳምንት ለሶስት ቀናት የሚቆይ የተኩስ አቁም አወጃቸው ይታወሳል። የተኩስ አቁሙ የሚደረገው የሁለተኛው ዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሲሆን ሚያዝያ 30 2017 ዓ ም የሚጀምር ይሆናል። እንደሚታወቀው የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቫ የፑቲንን መግለጫ መግለጫ ተከትሎ ለ30 ቀናት የሚቆየ ተኩስ አቁም እንዲደረግ ወዲያውኑ ጠይቀዋል። በሁለቱ አገራት መካከል የሚካሄደው ጦርነት አሁንም እንደቀጠለ ነው። ሐሙስ ዕለት ማታ የሩሲያ ሰው አልባ አውሮፕላኖች የዩክሬን ደቡባዊ ምስራቅ ከተማን ደብድበው 14 ሰዎች መጎዳታቸው ተገልጿል። ሞስኮ በበኩላ ዩክሬን በገበያ ስፍራ በሰው አልባ አውሮፕላን ጥቃት ፈጽማለች ስትል ትከሳለች። እንደ ሩሲያ ባለሥልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡብ ዩክሬን በተፈጸመ የድሮን ጥቃት ሰባት ሲገደሉ ሀያ ደግሞ ተጎድተዋል። ኬቭ ወንጀላውን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ብላለች። ዩክሬንና ዩናይትድ ስቴትስ በደረሱት ስምምነት መሰረት ዋሽንግተን በጦርነት ከተመሰቃቀለችው ሀገር ውድ የሆኑ ብርቅዬ ማዕድናት እንድታገኝ የሚያስችል ሲሆን፣ ዩክሬን በአንጻሩ የመልሶ ግንባታ ጥረቶች ከአሜሪካ ለማግኘት ስምምነት ተፈራርመዋል። ሁለቱ ሀገራት ስምምነቱን በዋሽንግተን ዲሲ የፈረሙት ከወራት ከፍተኛ ድርድር በኋላ ሲሆን የስምምነቱ ገጽታዎች ለመቀየር የ11ኛው ሰዓታት ሀሳቦችና ሪፖርቶች ሊኖሩ ይችላሉ በሚል እስከ መጨረሻው ደቂቃ ድረስ እርግጠኛ ለመሆን ቀጥሎ ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የዩክሬን ፕሬዚዳንት ቪላድሚር ዜለንስኪ በየካቲት ወር በዋይት ሀውስ በተገናኙበት ወቅት በነበረው ከፍተኛ ለመግባባትን ተከትሎ የሀገራቱ ግንኙነት ሻክሮ ቢቆይም ይህ ስምነት ግን በአሜሪካና ዩክሬን መካከል ያለውን ግንኙነት መሻሻል ያሳያል። ስምነቱ ይፋ ያደረጉት የዩናይትድ ስቴትስ የግምጃ ሚኒስቴር ስኮት ቤሴንት የዩናይትድ ስቴትስና የዩክሬን መልሶ ግንባታ ኢንቨስትመንት ፈንድ መፈጠር የትራምፕ አስተዳደር ነጻ ሉዓላዊና የበለጸገች ዩክሬንን በረጅም ጊዜ ውስጥ ማካከል የሰላም ሂደት ላይ ቁርጠኛ መሆኗን የሚያሳይ ምልክት ነው ሲሉ ተናግሯል። የፕሬዚዳንት ትራምፕ ይህንን በአሜሪካ ሕዝብ በዩክሬን ሕዝብ መካከል ያለውን አጋርነት በዩክሬን ውስጥ ዘላቂ ሰላምና ብልጽግናን ለማምጣት ሁለቱም ወገኖች ያላቸውን ቁርጠኝነት ያሳያሉ ሲሉ ቤሴንት በመግለጫቸው አክሏል። ግልጽ ለማድረግ የሩሲያ የጦር መሳሪያን በገንዘብ የደገፈ ወይም ያቀረበ ማንኛውም መንግስት ወይም ሰው ከዩክሬን መልሶ ግንባታ ተጠቃሚ መሆን አይፈቀድለትም ብሏል። የትራምፕ አስተዳደር ስለ ስምምነቱ ተጨማሪ ዝርዝር መረጃን ከመስጠት ተቆጥቧል። የዩክሬን የኢኮኖሚ ሚኒስቴር ዩናይትድ ስቴትስ ለፈንዱ በቀጥታ ወይም በወታደራዊ እርዳታ እንደምትሰጥና ኬቭ ከተፈጥሮ ሀብቷ 50 በመቶ የሚሆነው ለዋሽንግተን ገቢ እንደምታበረክት አስታውቋል። በሌላ በኩል ደግሞ እስራኤል ለተዘባበቱባት መልስ በሚመስል መልኩ በጋዛ ከባድ ጥቃት ሰነዘረች። እስራኤል በጋዛ በሰነዘረችው ጥቃት ዛሬ ብቻ ከሃያ በላይ ሰዎች ተገሏል። የፈጣሪ ቁጣ ነው። እስራኤል በፍልስጤም ህዝብ ላይ የምትወስደውን እርምጃ አይቶ ነው ፈጣሪ ከላይ እንደዚህ አይነት ውርጅብኝ ያወረደባት እያሉ ከእምነት ጋር አገናኝተው ለኢትዮጵያ ለሰጡት ምላሽ በሚመስል መልኩ እስራኤል በጋዛ ፍሪደም ፍሎቲላ መርከብ 30 የፍልስጤም ደጋፊ አክቲቪስቶችን የጫነ መርከብ በቦምብ ደበደበች። ቡድኑ እስራኤልን ወይም ከአጋሮች አንዱን ወንጅሏል። ጉዳት የደረሰባቸው ሰዎች አልነበሩም። እስራኤል በጋዛ ላይ ባደረገችው ጥቃት ዛሬ ብቻ በትንሹ 20 ሰዎች መሞታቸውን የህክምና ምንጮች ገልጸዋል። በቡሪጃ ላይ ባደረገው አንድ ጥቃት 8 የአንድ ቤተሰብ አባላት መሞታቸውን ተናግረዋል። በጋዛ የሚገኘው የሰብአዊ እርዳታ አስተባባሪ አምጃንድ ሻዋህ በእስራኤል የ ቀናት እገዳ ምክንያት ብዙ ህጻናት በምግብ እጥረት ሊሞቱ እንደሚችሉ አስጠንቅቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ በጋዛ ላይ ያካሄደው ጦርነት ዋና ዓላማ የእስራኤል ምርኮኞች በሰላም መመለስ ላይ ሲሆን በጠላቶቻችን ላይ ድል ነው ብለዋል። የእስራኤል ጦር ባለፉት 24 ሰዓታት በፈጸመው የአየር ላይ ጥቃት ሴቶችንና ህጻናትን ጨምሮ 43 ፍልስጤማውያን ሲገደሉ፣ ጦሩ በጋዛ ሰርጥ ላይ ድብደባ ማድረጉን ቀጥሏል። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ወደ ጋዛ እርዳታ ለማድረስ የተዘጋጁ 3000 የጭነት መኪና ዎች ወደ ሰርጡ ለመሻገር እየጠበቁ ናቸው ያለ ሲሆን፣ ነገር ግን እስራኤል የሰብአዊ አቅርቦቶችን እንዳይገባ እገዳ ከጣለች ወደ ሶስተኛ ወር እየተሻገር ይገኛል። በዚህም የተነሳ የረድኤት ድጋፍ ሊገባ አልቻለም ብሏል። የዓለም ጤና ድርጅት ከፍተኛ የስራ ኃላፊ ማይክል ራያን የእርዳታ ሁኔታ መከልከል አጸያፊ በማለት በጋዛ ውስጥ ያሉ ሕፃናት በረሃብ እየተሰቃዩ ነው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የእርዳታ ከፍተኛ ኃላፊ ቶም ፍሌቸር ለእስራኤል የሰው ሕይወት እንዲድን አሳስበዋል። የጋዛ ጤና ሚኒስቴር የተባበሩት መንግስታት ድርጅት በጋዛ ውስጥ ረሃብ እንዲያውጅ ጠይቋል። የጤና ባለሥልጣናት እንዳሉት 92 በመቶ የሚሆኑት ሕፃናት እና ነፍሰ ጡርናቶች በከባድ የተመጣጠነ ምግብ እጥረት በዚህ ወቅት እየተሰቃዩ ይገኛሉ። በሄግ ንግግ ንግግር ያደረጉት በኔዘርላንድ የኳታር አምባሳደር ሙትላክ አልቃህታኒ ለዓለም አቀፍ ፍርድ ቤት አይሲጄ እስራኤል በጋዛ ሰብአዊነት ላይ አደጋን ፈጥራለች እንዲሁም ፈጽማለች ብሏል። እስራኤል ጥቃቷን የቀጠለች ሲሆን 16 ቤቶችን ለማፍረስ በማቁፍ በቱልካራም እና በኑር ሻምስ የስደተኞች መጠለያ ካምፖች ውስጥ የሚገኙ ፍልስጤማውያን በ24 ሰዓት ውስጥ ቤታቸውን ለቀው እንዲወጡ ጦር አዟል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮው ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።